ስለዚህ ሰብስክራይብ እያደረጋችሁ አስር ሺህ አስገቡኝ። አስር ኬ ማለት ነው። ያው እንግዲህ ቤተሰብ ጋር ነበርኩኝ ታውቃላችሁ፣ ማለት ነው ያው በድንገት ነው እየመጣሁት የተለያዩ አንዳንድ ቪዲዮዎች ይሰራሉ ያለፈኝ ያለቀኳቸው ማለት ነው። እና ያው ቤተሰብ ጋሄቼ ቤተሰብ ነው ደግሞ በረሃ ነው እንዲሁ እንዲሁ ምናምን ያላችሁ መቶች ያላችሁ። በነገራችን ላይ በረሃ አይደለም ሀቂቃ ማለት ነው። በረሃ ሳይሆን ወይና ደጋ ነው ማለት ነው።

ደስ የሚል በነገራችን ላይ ባልሽ አንድ ጊዜ ወታደር ልሄድ ነው እያለ ነበረ። እዛ ነበረ ሂዶ እንደሆን ምናምን ያላችሁ ሁላችሁ ማለት ነው ያው ያኔ ይስብ ከፈለን ምናምን ሱቁ ሞላሁን ካልኩ በኋላ የሆነ ያው ማንሳት ስለሚያስጠላኝ አልተችባቸው አላቅም። በጣም ነበረ የሚደውለው ማለት ነው ግን ያው ሱቁን መቀፍት ገብቼ ምን ብዬ

መዝኝ ብርቱካን መዝኝ መዝኝ ብርቱካን ስለዚህ አሁን ሱቁን ምንም ነገር እንዳልሰራ ነው ምንም ነገር ማድረግ እንዳልችል ሱቁ እንዳይከፈት ተብሎ ማለት ነው እና ሱቁን አዘግቶብኛል እላችኋለሁ ብዙ ብር ያወጣሁበትን እና በጣም ተናድጄ ተናድጄ ድንገት ከቤተሰብ ጋር ግድግዴ የመጣው ድንገት ሞቸ ባዶ ቤት እንዴት ተመለሸ የሰው ቤተሰብ ጋር ሆኖ ምናምን እያላችሁ ነበረ። ግን ያው ለሄዳ በነገራችን ላይ መችም በጣም ነው የምታለቅ ሰው እዛ ማለት ለምን እንደው አላውቅም። በጣም ያው አየሩን ሲቀያየርባት ብርድ እንደውም ልጅ ያው አሁን እንደውም ሂዳት ተመጣ የአልሐምዱሊላ ጠንክራለች። ያኔ ከላለች ሁላ ትሄዳለች ማለት ነው። ያው ብርድ ምናምንም ስላለ ንፋሱ ነው መሰል ቶሎ የማጠንከር ባህር ያለው እንደገና ደግሞ የአባቴ ፍየል አቅፎ መረቃችንን አስተንጣጣ አጠጣ ስላረግ ነው መሰለኝ። ያው የምታስገቡት ያው ያው ዘልፍ ስለሚያገኙት ጥንከር ጥንከር ብላ ነበረ። ይሁን ማር እና አላረጅም እድሜ ስጥር። ሌላ አባቴ ሁሉ የብሄር ቋንቋ በጣት ነው የሚያርድልኝ። ስለዚህ ችን ካሜራ ይመልስታጠፊ እስኪ ስለዚህ ነው ያው እዛ ግን በጣም ታለቅሳለች። ሽንት ቤት እንኳን ለመሄድ ሀቂቃ ውዱ ለማድረግ ይችላል መስሎኝ የሆነ እስከሚመጣ ያስመልሳታል ማለት ነው ደግሞ ስለሆነ ከሆነ ከኋላ እንደዛ ስለሆነ ነው መሰል፣ አልሐምዱሊላህ፣ ዝም ማለት ነው። እዚያ ግን በጣም አስራ ታደርገኛለች። ስለዚህ ወደ ጉዳይ ስገባ ማለት ነው፣ ያው ሱቁን እንዳያሰራታ እንትን ተብሏል፣ እንዳይከፈት ተብሎ ማገጃ ተደርጎበታል። ስለዚህ ያው ደውሉ፣ የሰው ዕቃ ነው የሰው ንብረት ነው። ማን ነው ክፈች ያለች? ማን ነው ስር ያለች? የብድር ነው ጨርሶ የሰው ዳን ያለበት ሱቁ። ሱቁን እንዳታከስሪ ዜጎዬ፣ እኔ እመጣለሁ እመጣለሁ እመጣለሁ እንደው ሰሞኑን እመጣለሁ ሰሞኑን እመጣለሁ እያለ ኮንክሪቷል ማለት ነው። ምንም ቁጭ ብዬ እንደው ዝም ብዬ ማየት ነው የቸገረው እርጉዝ ያገባል፣ ስትወልድ ገዴል ይገባል አሉና እንደዛ ብሎ ያው እመጣለሁ ነው በስልክ እመጣለሁ እመጣለሁ ብሎ እንግዲህ ዝቷል ማለት ነው። ሁሉም ተዘግቷል። በነገራችን ላይ በሌላ ሀገር በጣም እንትን የምንድን ነው ግብር፣ በጣም መድረሻቸው እያሳጣቸው ነው። ሌላ ሀገር ላይ ማለት ነው። ግን ውጭ ላይ እስካሁን አልመጣም። ቢመጣ ስለራሱ እኔ ጊዜ የፈቃዱ ወጥቶለታል። የሱ ፈቃድ አለውን ወይስ ገና አልወጣም? ፈቃዱስ ውስጥ በማን ነው የግብር ውስጥ በማን ነው የማውቀው? ብቻ ምንም ነገር የለም ማለት ነው። እና ዝም ብሎ ዝብረቅረቅ ያለበት ህይወት፣ የተዘበራረቀ ህይወት ነው። አላህ ኸይር እንዳመጣ ሁላችሁም ድዋ አድርጉልኝ። ሀቂቃ ነው የምላችሁ እና ያው እንደዛ አድርጎ ሱቁን አግዶብኝ እንደ ወንድ ልጅ ነው ግርም የሚሉኝ እንደ ወንድ ክፋል ይህን በዚች ምድር። ሀቂቃ ነው የምላችሁ ሁሉ አላችሁበት ምንም እንዳይኖራችሁ ቁር ምድምድ ምድ ብላችሁ እንድትኖሩ ነው እና የሚፈልጉት ካላችሁበት ምንም ነገር እንድትንቀሳቀሱ እና እዛችሁ አላችሁበት ናችሁ። እንደ እንዲህ አይናችሁን እንዲሁም እንባችሁን እንዲህ እየጨመቃችሁ እንደዛች ቁጭ ብለው ማየት ነው እና የሚፈልጉት ገና እየተከፈለ ሱቁን የሞላ ሞላሁት ምናምን ስል ነው ስልክ መደዋወል እንደማላውቅ ሁሉ አዲስ ቁጥር ይደወል ነበረ። ወይ ወይ ነኝ ነኝ ፈቀቅ ነኝ ነኝ የዛን ነው የነበረ የሚደወለው ማለት ነው ያው ፈቀቅ እና ነይልኝ፣ ይሁንኪ፣ ነይ እንድንሄድ፣ እንዲያዝናናሽ፣ ልጆቹ ጋር ነይ እንኪ። ስለዚህን በዛ ነበረ። እንደውም እንግዲህ ማየት ነው። ከመጣም ማየት ነው። በነገራችን ላይ ተዳሩ ቀጥለ ጣፋው ማለት ነው። አባት የምን ይላል መሰላችሁ፣ እና የሆነ ምግብ እንግዲህ ስታሞቁ ለራሱ የሆነ ወይ ጭስ ጨሰት አለበት ቦታው ስታሞቁ ማለት ነው። እና ወይም ደግሞ ስታሞቁት ወይ ሳቱ ገነን ብሎ እንትን ካለ አልበላም ይላል ምግብ ማለት ነው። ተራ የስተሚደርስ አሁን ሴቶቹ ስልጣኑ ሴት ሴቷ አባወራሁ ነው ሴት እኛ ሰፈር በተወለድኩበት ማለት ጨርሰው ወንዶቹን አስወጥተው ሴቶቹ ብቻ ብቻ ያሉ ማለት ነው። ድሮ እንደዛ በበትር የሚያልፍባቸው የሚገረፉ፣ የሚረገጡ ሁሉ ባላቸውን እያስወጡ ምንድን ነው የት ነው ሴቶቹ ቤት ወንዶቹ ማለት በየቦታው እረኝነትም እየገቡ ያኔ አስባችሁታል? አባቶቻችሁን እናቶቻችሁ ቢያስወጧቸው እንደዛ ማለት ነው። እረኝነት ዘበኝነት እየገቡ እየኖረ ማለት ነው። እና ተራ ያሰኙ እኔን አሁን አስወጥተው ተቀምጣ ይላሉ። ግማሽ ግማሽ ደግሞ ትቷት ጠፋ፣ አስታቅፏት አረብ ሀገር ትቷት ምናምን ይላሉ። ግን ቢሆንም እኔ አሁን ተመጣም ማየት ነው፣ እንዲያው ማየት ነው፣ ዝም ብሎ እንዲያው ማየት ነው። ግን እኔ እንዴት ርኅራህ የለው የያዝኩት የእሱ ልጅ ምን ችግር ሰርቼ ከልጄ ጋር ብበላ ሰርቼ ብበላ፣ ልጅቱን መሰም ይችሉት ወይም እኔ ካልበላሁ እሷም ትሞታለች። ማለት የምታገኝ አሁን ላይ ደግሞ ያው የእናቱት እንኳን ብቻ በቂ አይደለም፣ ግን መመገብ አለባት። ስለዚህ ሰርቼ በአል ሲቀጥል ደግሞ ወተት ከአሁን በላይ አመት ከሆናቸው ልጆች ወተት መጠጣት ግዴታ አለበት። እንዲጠናከሩ ወተት አስፈላጊ ነው። ወተት በየወሩ ሺ ሁለት ሺ ብቻ ይከፍላል። ሌላ ደግሞ እንግዲህ ሌላ ደግሞ ፎቃ ፎቃ በየወሩ ሺ ሁለት አለ የወተት እና እና እንደዛ ሆኖ፣ በነገራችን ላይ ወሬ እንዳላበዛባችሁ እንዳልንበዛባችሁ ማለት ነው። ያው እንግዲህ ግዴታ ነው። ሳል ማየት ነው።